እስኪ ተመልከቱ ይሄንን ቪዲዮ ቪዲዮ ወላይ ነው ምላችሁ። በጣም ነው የሚያሳፍረው። ሙስሊሞች ከሆናችሁ ይህን ቪዲዮ ለሁሉም ኢትዮጵያዊ ሙስሊም ለሆነም ላልሆነም እንዲደርስ ስለምፈልግ በደንብ ኮፒሊንክ ሼር፣ ዲዊት ሪፖስት በማድረግ የበኩላችሁ ሚና ተወጡ። ላይቭ ላይ ቁጭ በማለት ሰው እያያት ቁራን እየቀደደች ትገኛለች። ሽንት ቤት ላይ አስቀምጣም ቁራን ላይ ስትጸዳዳ ተመልክተናል። ኢና ሊላሂ፣ በጣም ያሳዝናል። እቺ ሴት ማንነቷን የምታውቁ ሰዎች መረጃውን አካፍሉን የሚመለከተው አካልም በዚህ ሴት ላይ ተገቢውን እርምጃ እንዲወስድ እኛ ሙስሊሞች እንጠይቃለን እንደዚሁም ደግሞ አንዳንድ ሙስሊም መሳይ ሰዎች መጽሐፍ ቅዱስን ሽንት ቤት ላይ በማስቀመጥ የማሆን ነገር ሲሰሩ ተመልክተናል እነዚህ ሰዎች እስልምናን አይወክሉ ምክንያቱም ሙስሊሞች እስከሆኑ ድረስ ይህን ነገር የሚያደርጉ ከሆነ እነዚህ ሰዎች ሙስሊሞች አይደሉም ምክንያቱም አላህ ሱብሓነሁ ወተዓላ የሌሎች እምነቶችን እንድናከብር እንደዚሁም እምነታቸውን እንዳንሳደቡባቸው አስጠንቅቆናል ስለዚህ እነዚህ ሰዎች ሙስሊም አይደሉም፣ ሙስልምናንም አይወክሉም። እርምጃ ሊወሰድባቸው ይገባል። ሰላሙ አለይኩም። ዋሳፕ ኤሪዋን። እስቲ አንድ ቪዲዮ አይተን እንመለስ። የማፍጠር ተዘጋጀ አይደለም? ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? የኢትዮጵያ አየር መንገድ ታላቁ ረመዳን ጾን ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ! የኢትዮጵያ ንግድ ባንክም አከናወነ። ኧረ ተው! መስገጃ ቦታም አዘጋጀ። ኧረ ተው ይቅርባችሁ። አልሐምዱሊላህ የዛሬ ሁለት ዓመት ማለት ነው። የኢፍጣር ካልቸራችን ላይ ለማላገጥ ሲሞክሩና በሙስሊሞች ደግሰው እያፈጠሩ ማታ ማታ መች ጾሙ ይባላል። ሳምቡሶ አልቀራቸው፣ ቴምሮ አልቀራቸው፣ ቴምር ማለስለሻ ምናምን ሾርቦ አልቀራቸው፣ ምን ሁሉ ነገር ላይ ሲያላግጡና በኢፍጣር ካልቸራችን ሊያሸማቅቁን ሲሞክሩ የነበሩ ወገኖች፣ እኛ መሸማቀቅ ቀርቶ የኢፍጣር አብዮት አገሪቷን ሲያጥለቀልቀው፣ ዛሬ ደግሞ ግልብጥ ብለው ለእኛም ኢፍጣር ካልተደገሰ ምናን የሚል ዘመቻ ጀምሯል። አልሐምዱሊላህ አልሐምዱሊላህ ለዚህ ለዚህ ላበቃቸው ለዚህ ላበቃን ጌታ አልሐምዱሊላህ። ለማንኛውም ግን ምን ያደርግላቸዋል? ማለት ስታላግጡበታል ነበር እንዴ? ምን ያደርግ አሁን ይፍጣር ምን ያደርግላችኋል? ሰው እንደዛ እየደግሰው እየጾመ መች ጾም ይባላል? ጾሙ ባጢል ነው፣ ጾም የሚባል የለም እነሱ ጋር ምናምን ምናምን ብላችሁ ስታስተምሩ ነበር ህዝባችሁን። የሰው እምነት የሰው እምነት የኢፍጣር ካልቸር ላይ ጣልቃ ገብታችሁ ስታላግጡ ነበረ፣ የዛሬ ሁለት ዓመቱ በመምህሮቻችሁ በኩል ዛሬ ምን ያደረግላችኋል ነው? ወይስ አዲስ መጽሐፍ ወረደ? ወይስ ምንድ አዲስ ትእዛዝ ወረደ? ወይስ ምንድን ነው ምን ያደረግላችኋል? በመጀመሪያ ደረጃ። በሁለተኛ ደረጃ ግን ቢደግ ማይንድ ባይተወይ ቢደግሱላችሁም ኦር እኛ የደገስነውም ላይ ብትመጡም አብረን ብንበላም፣ ምክንያቱም የኢፍጣር ካልቸር ሲጀመር አብሮ መብላት ነው መተዛዘን ረመዳን መተዛዘን አለው፣ አብሮ መብላት አለው፣ መደጋገፍ አለው፣ ያለው የሌለውን ጠርቶ ማስፈጠር አለው። ምክንያቱም ማስፈጠር ግብደ አጅር ስላለው፣ ማለት ትልቅ ትልቅ ምንዳ ስላለው። ስለዚህ መታችሁ ከኛ ጋር ብታፈጥሩ እኛ ሙዳችን ነው፣ ምንም ነው ችግር የሌለብን። ግን እንዴት ለእነሱ እንደዚህ ይፍጣር ይደረጋል ምናምን ብላችሁ ግን አጓራ ባታነሱ ጥሩ ነው። ለማንኛውም እኛ ግን አገራችን ላይ የኢፍጣር አብዮትን ማቀጣጠል አይደለም ከሀገራችን አልፈን በታሪክ ለመጀመሪያ ጊዜ ኢንግሊዝ ውስጥ በንጉሱ ቤተመንግስት ታፍጥረናል በዚህ ረመዳን የምታውቁ ከሆነ ማለት ነው በእንግሊዝ ንጉሳውያን የአንድ ሺ ዓመት ታሪክ ውስጥ ሀፕን አድርጎ በማያውቅ መልኩ ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ በእንግሊዝ ንጉስ ቤተ መንግስት ውስጥ 350 ሙስሊሞች ኢፍጣር ፕሮግራም አካሂደዋል ማለት ነው። ንጉሱ እያወቁ ንጉሱ በጠሩ ንጉሱ ሰፖርቲቭ በሆኑበት ብቻ፣ ኤኒዌይ በሳቸው ፓላስ ውስጥ ኢፍጣር ተዘጋጅ ተደርጓል። ያ ፓላስ እንግዲህ ለትልልቅ የሀገር መሪዎች ኢንተርቴን እነሱን ኢንተርቴን ለማድረግ ብቻ ይከፈት የነበረ ፓላስ ያው ሙስሊሞች ገብተው ፏፈሽ ብለውበታል፣ አፍጥረውበታል። ስለዚህ ይሁን የፍጣር ካልቸር ዓለምን እያጥለቀለቀው ነው። እዚህ ጋር አሁን እየየ ስላልክ ምንም የሚፈጠር ነገር የለም። ዓለምን እያጥለቀለቀው ነው። ያው ዓለም ራሱን አፕዴት ሲያደርግ አብሮ አፕዴት ማድረግ ጥሩ ነው። ወደኋላ ዓለም እቅረት ማለት ነው። ለማንኛውም ግን እኛ ይፍጣር ይመቸናል። አብራችሁን አመታችሁ ብታፈጥሩም የሌለም ውዳችን ነው። ኑና እናፍጥር። ግን ለምን ለነሱ ብቻ ይፍጣር ይደረጋል የሚል አቧራ ባታነሱ ጥሩ ነው። ሬዝ ዋሬ ሬዝ የእስልምና እምነት ተከታይ እህትና ወንድሞቼ ሁላችንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት ያረኩት፣ ሁላችሁንም ይቅርታ። እኔ ማውቀው ሰውዬው መምህር እንደነበረ ብቻ ነበር። እንዲማረጉንም ምንም ነገር ማውቀው ነገር አልነበረም። እና ሁላችንም ይቅርታ ጠይቃለሁ። የስምንት ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። የእኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት ግን እኮኛም ጾም ልዩነታችንን አያችሁት እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው እኛ ደግሞ በቁጥራችን እየቀነሰ እያነሰን እያነሰን ነው አንድ ሙስሊም የሆነ ሰው ሲሰግድ ሱቁስ ውስጥ ገብተህ የፈለግከውን እቃ ብትወስድ ስልኩን አንስተ ብትሮጥ የፈለግከውን ብር አንስተ ብትሄድ ተነስቶ አይታገልም እሱ ከፈጣሪው ጋር ነው በእምነቱ አይደራደርም ለምን የፈለግከውን ነገር አትወስድም እሱ ደንታው አይደለም ከአምላኩ ጋር ነው እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞረን እናያለን፣ ሌባ እንዳይወስድብን። ግን ቤተ ክርስቲያኑ ውስጥ ነው። ከላላ ኢየሱስ እየተባለ ስልክህን አንስተ ከሴት ጋር ምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ። አንገት ላይ ክር አድርገ ግን ዛሬ ሙፎይ ነው ይንትላለ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብልቻ ብለን ማውራት ምን ያረጋል? ለማይጠቅም ነገር ለምን እንጎሻሻለሁ? የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እንደተናገረችው ከሆነ በማሌዥያም የሚገኙ ሙስሊሞች የነሱ አመለካከት የእሷን እይታ እንደቀየረን ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል፣ ትላለች። ጥናት ካደረግኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ፣ ትላለች። ገና ያቺ ቀን ትመጣለች። እስከዛሬ ሙስሊም ስላልነበርን ይቅርታን ጠይቅ እንዴ የምትባልበት ቀን ትመጣለች። ጀንበር ለማን እየወጣች በማን ላይ እየጠለቀች እንደሆነ እንደ ዓለም እየተመለከትን ነው። መንገዱ ሁሉ ለእስልምና እየገራ ጨርቅ እየሆነ ነው። በዚህ ጊዜ ሙስሊም ሆኖ እንደመገኘት ሙስሊም ሆኖ እንደመመረጥ ምን የሚያስደስት ምን ልብ የሚያሞቅ ነገር አለ? የትኛውም ዓለም ውስጥ የነበረ ሰው ሁሉ ተጸጽቶ ሊመለስበት የሚችል አዲስ ሕይወት ሊጀምርበት ራሱን ሊቀይርበት የመንፈስ እርካታውንም እርጋታውንም ሊጎናጸፍ የሚችልበት እምነት ከእስልምና ውጪ የት አለ? አላህ ሆይ ሙስሊም አድርገህ ስለመረጥከን እናመሰግናለን። በእስልምናችን እንድታቆየን በዚሁም እንድትገለን ደግሞ እንጠይቃለን። ወሰላሙ አለይኩም ይህ ፎቶን እዚህ ጋር የምትመለከቱት ልጅ ሑሳም ሻባት ይባላል። የ23 ዓመት ወጣት ነበረ። የአልጀዚራ ሞባሸር ጋዜጠኛ ነበረ። ሑሳም ሻባት እንግዲህ ገዛ ውስጥ ቤት ሐኑን የሚባል ቦታ ኦር ኖርዘርን ገዛ ቤት ሐኑን የሚባል ቦታ አካባቢ የተወለደው ላለፉት 18 ወራት ኦር ዓመት ከምናምን እስራኤል ገዛ ላይ ስታደርግ የነበረውን ጭፍጨፋ እና ልትደብቀው ስትሟሟትበት የነበረውን የገዛ ህዝቦች እውነት ለዓለም በማጋለጥ የእስራኤልን ጨራቅነት ለዓለም በማጋለጥ ከፍተኛ ስራ ከሰሩ ልጆች ውስጥ አንዱ ሑሳም ሻባት ነው። ይህንንም ተከትሎ እንግዲህ ጋዜጠኛ እንደ ጦር የምትፈራው እስራኤል ሑሳምን አንዴ የሐማስ አንዴ የኢስላሚክ ጂሃድ አባል ነው በማለት ፕሮፓጋንዳ ስትሰራበትና ስትዝትበት ነበረ። ለመግደል ስትዝትበት ነበር። ሑሳም ሻባት እንግዲህ ክሊርሊ ፕሬስ የሚለብስ ይለብሳል። የሰማያዊው ቬስት አለ አይደል? እሱን ይለብሳል። በኢንተርናሽናል ሎ ጋዜጠኞችን አታክ ማድረግ አይቻልም። ያው እስራኤል እንደምታውቁት ኢንተርናሽናል ሎ የሚባል ነገር ማታክ ወራሪ አጉራ ዘለል ሀገር ነች። ሁሳም ሻባት ፕሬስ የሚለው ልብስ በለበሰበት እንዲሁም የሚንቀሳቀስበት መኪና ክሊርሊ ፕሬስ የሚል ምልክት ባለበት እንግዲህ ሰኞ ዕለት በአየር ጥቃት ህይወቱ አልፏል። አልፍ ሁሳም ሁሳም ሻባት ጋዛ ውስጥ ህፃናትም ትልቁም ትንሹም የሚወዱት ልጅ ነበረ። ሁሳም ግን ይህ እንደሚመጣ በማወቁ በተደጋጋሚ ይዛትበትም ስለነበረ ከመሞቱ በፊት እሱ ሲሞት ለዓለም የሚጋራ ጽሁፍ ጽፎ ነው ሕይወቱ ያለፈው ሰው ያንን ጽሁፍ አረብኛ ነው በቻልኩት መጠን ወደ አማርኛ ተርጉሜ ልላችኋለሁ ኢት ጎስ ላይክ ዲስ ይህንን ይመስላል ጽሁፉ ይህንን እያነበባችሁ ከሆነ ተገድያለሁ ማለት ነው በእርግጠኝነት በወራሪው የእስራኤል ኃይል ተለይቼ ተጠቅቼ ይህ ሁሉ ነገር ሲጀመር ገና የ21 ዓመት ልጅ ነበርኩ ልክ እንደማንኛውም ወጣት ህልም ያለው የኮሌጅ ተማሪ ላለፉት 18 ወራት የህይወቴን እያንዳንዱን ወቅት ለህዝቤ ሰጥቻለሁ በእያንዳንዱ ደቂቃ በጋዛ ላይ የሚፈጸመውን ሰቆቃ ማስረጃ ሰብስቤያለሁ ወራሪዋ ልትቀብሮ የምትሟሟተውን እውነት ለዓለም ግልጽ ላውጣ ቆርጬ ሰርቻለሁ። ለዚህም ስል ጎዳና ላይ፣ ትምህርት ቤት ውስጥ፣ ድንኳኖች ውስጥ የትም ያገኘሁት ቦታ ላይ ተኝቻለሁ። ለወራት ረሃብን ታግሼ ችዬ ኖሬአለሁ። እያንዳንዱ ቀን በህይወት ለመቆየት የሚደረግ ጦርነት ነው። ነገር ግን በዚህ ሁሉ መሃል የሕዝቤን ጎን ግን ጥዬ አልሄድኩም። በአላህ እምላለሁ፣ እንደ ጋዜጠኛ ማድረግ ያለብኝን ግዴታ ሁሉ አድርጌ ያሟልቻለሁ። እውነትን ለመዘገብ ስል ሁሉንም ነገሬን በሙሉ አደጋ ላይ ጥያለው። አሁን በመጨረሻም እረፍት አደረኩ። ላለፉት 18 ወራት አይቼ አላቀውን ረፍት። ይህንን ሁሉ ያደረኩት በፍልስጤማውያን ጉዳይ ስለማምን ነው። ይህ መሬት የኛ እንደሆነ በጽኑ አምናለሁ። ሀገሬን ከወራሪ ስከላከልና ለህዝብ ሳገለግል በጀግንነት መሞቴንም ደግሞ በህይወቴ እጅግ በጣም ትልቁ ክብሬ ነው። ዛሬም እጠይቃችኋለሁ፣ ስለ ገዛ መናገራችሁን እንዳትተዉ፣ ዓለም ፊት እንዲያዞርብን እንዳትፈቅዱ። ተግላችሁን ቀጥሉ ታሪካችንን መናገራችሁንም ቀጥሉ ፍልስጤም ነጻ እስክትወጣ ድረስ ይላል፣ የሑሳም የመጨረሻ ጽሁፍ። ሶ ሑሳም ለሀገሩ ሲታገል ማይክ ይዞ ለሀገሩ ሲታገል በቻለው በፕሮፌሽኑ ሲታገል ነው ህይወቱ ያለፈው። ይሄንንም ደግሞ በህይወቴ የሚያጋጥመኝ ትልቁ ክብሬ ነው ብሎ ገልጾታል ማለት ነው። ስለዚህ ይህ ብላገር አገሩን ዲፌንድ ሲያደርግ ለመብቱ ሲታገል ሐቁን ዲፌንድ ለማድረግ ሲታገል መሞት ክብር እንደሆነ አንደርስታንድ የሚያደርገው ያው እንደዚህ አይነት ሜንታሊቲ ያለው ሰው ብቻ ነው። ይህንን ከክብር የማይወስደው ደግሞ አገሩ ብትወረር አገሩ ብትዘረፍ ምንም የማይመስለው ባንዳ ብቻ ነው ማለት ነው። ይህን ከክብር የማይቆጥረው ሁሳም ግን በትልቁም በትንሹም ሲወደድ የነበረው ሁሳም ማይኩን ይዞ ለአገሩ ሲታገል ከህፃናትና ሴቶችና ህፃናትና ጋዜጠኞችን እንደ ጦር የምትፈራውና እነሱን ብቻ ለይታ የምታጠቃው እስራኤል እንግዲህ ህይወቱ እንዲቀጠፍ አድርጋለች ማለት ነው። ሁሳም በጀግንነት በክብር አገሩን ዲፌንድ ሲያደርግ